ስለ አርቲስት ቃልኪዳን ጥበቡን በማስመልከት ሽምግልና ተላከላት በማለትም በርካቶቹ ማህበራዊ ሚዲያ ላይ ሲያሰራጩ ነበረ። በዛ ዙሪያ እሷ የሰጠችው ምላሽ አለ። ሰላም ጤና ይስጥልን፣ ሚኪ ነኝ። ይህ ሚኪ አስታቡር ኒውስ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። እስከ መጨረሻው እንድታደምጡኝ በትህትና ኢትዮጵያ ውስጥ አሉ ከተባሉት ወጣት አርቲስቶች መካከል በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነት ያገኘች ምርጧ አርቲስት በመባልም ሽልማት የተበረከተላት አርቲስት ቃል ኪዳን ጥበቡ ነች። በትወና ብቃቷ በአጭር ጊዜ ውስጥም በጣም በሚገርም ሁኔታ ባልተጠበቀ ጊዜና ሁኔታ ተጽዕኖ የፈጠረች አርቲስት እንደሆነች ጭምርም ነው። የተሳተፈችበት ፊልሙ ላ በስኬት በማጠናቀቅ ትክክለኛ ገጸ ባህሪውን በመላበስ የመተወን አቅም ያላት እንደሆነች ጭምርም ነው። ከዱርዬ እስከ ህክምና በተለያዩ ዘርፎች በጣም በሚደንቅ ሁኔታ በመተወን ብቃቷን ያስመሰከረች አርቲስት ቃልኪዳን ጥበቡ በርካቶችንም አስደምማለች። ታዲያስ አርቲስት ቃልኪዳን ጥበቡ ነፍስ ይማረውና ከዚህ በፊት የታሪኩ ብራኑ ባባ ባለቤት ነበረች። ቃልኪዳን ጥበቡ ለአርቲስት ታሪኩ ብራኑ ባባ አብሮ አንድ ልጅ እንደወለዱ አንድ ወንድ ልጅ እናት እንደሆነች ጨመርም ነው በተፈጠረው ባለመግባባት መለያየታቸው የምታወሱ ከዛም እንግዲህ አስቸጋሪ ጊዜያትን እንዳሳለፈች ጭምርም ቃልኪዳን ጥበቡ ከዛ በኋላም ደግሞ ብዙ ፈተናዎችን ካለፈች በኋላ ፊልም መስራት ዳግም እንደጀምረች ፈገግታዋ በአግባቡ በትክክል እንደተመለሰ ጭምርም በአሁኑ ሰዓት ደስተኛ ህይወቷን እየኖረች ነው። ሰሞኑን ታዲያ ማህበራዊ ሚዲያ ላይ እየተሰራጨ ያለው ወጣት ነች ገና ቃል ኪዳን ያው ሽምግልና ተላከላት በማለትም በርካቶቹ በተሳሳተ መንገድ ማህበራዊ ሚዲያ ላይ ሲያራግቡ እንደነበረ ጭምርም ነው። ግን እንዳልተላከላትም ነው እሷ ምላሽ የሰጠችው። ሽምግልና የመባል ነገር የለም እኔ ጋር የተላከ ነገር የለም በማለትም ነው የገለጸችው። አንዳንዶች እንግዲህ በተሳሳተ መንገድ ማህበራዊ ሚዲያ ላይ በአሰራጩት መልኩ አብዛኞቹ ደግሞ ሲቀባበሉት ነበር። በዛ ዙሪያ ነው ቃልኪዳን ጥበቡ ምላሽ የሰጠችውን በማስመልከት ለእናንተ ይዤላቸው መጣውት። ሽምግልና እንዳልተላከላትም ነው ያ ውሸት እንደሆነ ጨመርም ነው እየተወራለው ፍጹም እውነት እንዳልሆነ ና ውሸት እንደሆነ ጨመርም ነው የገለጸችው። ሚኪታቨር ኒውስን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ ለሰዓታት ካሉኝ አጫጭር መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።